በተለያዩ ወንጀሎች ምክንያት የፍርድ ውሳኔ አግኝተው በእርምት ላይ የሚገኙት የቡታጅራ አካባቢ ማረሚያ ተቋም ታራሚዎች በቆይታቸው ክህሎታቸው የሚያዳብሩባቸው በተለያዩ የሙያ መስኮች ተሰማርተው ውጤታማ ተግባራትን በማከናወን ላይ ይገኛሉ። አቶ ግርማ ስዩም፣ በፈቀደ ታደሰና አቶ አግዜ በረቅ በቆይታቸው የሙያ ባለቤት መሆን መቻላቸው ተናግረዋል። የታሰሩት በ2013 ዓ ም አምስት ዓመት አካባቢ ሆኖኛል አንደኛ ከዚህ ከሙያ አንጻር የስፌት አሁን እየሰፈረ እየሰራለው ስፌት ተምሬ ያለው፣ ከዛ መሶብ ስራ ተምሬ ያለው፣ ከዛ እንጨት ስራም ኮምፒውተርም ተምሬ ያለው ጎን ለጎን ማለት ነው። ስለዚህ እኛው የሻይቡና አልፎም ተርፎ ለቤትም ጭምር ምንረዳበት የገይ ምንጭ ሆኖኛል ማለት ነው። በፊት ምንም ማውቀው ሙያ የለም ነበር። ማረሚያ የተገባው ጀምሮ ያው በቃ ሙያ ለምጃለሁ። አሁን ወደፊት ከህብረተሰቡ ጋር ትቀላቀል በቃ የተሻለ ኑሮ ለመኖር እፈልጋለሁ። የገባሁት ነፍስ ገላል ተብዬ ነው። እኔ በ2003 ገባሁኝ 15 ዓመት ከምናምን ታትሬ ያለሁ 15 ዓመት ከ3 ወር ታትሬ ያለሁ። ያን ስታሰር ቤተሰቦችን እየረዳው እዚህ እየሰራው በማህበራቴን ደግሞ አስቀምጬ ደግሞ ማህበራቱ ሲያንሰኝ ግብአቱ ሲያንሰኝ ከዛ ብሮ ስጄ ደግሞ እገዛለሁ። በቡታጅራ ማረሚያ ተቋም ቆይታቸው የወንጀልን አስከፊነት የተማሩበት እንደሆነም ጠቁመዋል። ወንጀል በጣም አጸያፊ ነው። ወንጀል ቢቻል መታገስ ጥሩ ነው። የተወሰነ ደቂቃዎች ካለመታገስ የተነሳ ነው። እኛማ ደዚ የገባ ነው። ስለዚህ ወጣቱ በስራ ላይ ቢስማራ፣ ወንጀል አጸያፊ መሆኑን፣ ወንጀል በጣም አስቸጋሪ መሆኑ ማረሚያ ቤት ምንም እንኳን መልካም ነገር ቢኖርም፣ ማረሚያ በጣም ከባድ ለወንድ ልጅ ባይታሰር ጥሩ ነው። በጣም ወንጀል አስከፊ ነው። እኔ አሁን ልንገርህና ታርም የታነጸ ትቦታ የወንጀል አስከፊነት ማስተማር በጣም አስተምራለሁ ብዬ ሽንጤን ገትሬ ያስተምር ያለው ብዬ ገምታ ወንጀል አስከፊ ነው። ከቤተሰቦች ይለያል። ከልጅ ያወጣል። ልጅህን ማሳደግ የለም። ቢያንስ ቢያንስ እንኳን ባህሎች ለቅሶች ሲመጡ በጣም ይጎዳል። በተቋሙ ከስድስት መቶ በላይ የህግ ታራሚዎች እንደሚገኙ የጠቆሙት የቡታጅራ አካባቢ ማረሚያ ተቋም ኃላፊ ኮማንደር ከድር ጀማል ታራሚዎችን ለማረምና ለማነጽ በሚሰራው ስራ ክህሎታቸውን የሚያሳድጉበት የተለያዩ ሙያዎች ይቀስማሉ ብለዋል። በተለያዩ የሙያ ዘርፍ ቀለም ትምህርት፣ በተለያዩ የእንጨት ስራ፣ የብረታ ብረት፣ የሲሚንቶ ስራ፣ የብሎኬት ስራ፣ ውድ ወርክ፣ ልብስ ስፌት የኢንስታሌሽን የተለያዩ ከዞኑ ቴክኒክና ሙያ ውል ገብተን ታራሚዎች በረጅምና በአጭር ጊዜ ስልጠና እየወሰዱ ወቅተው ስራቸው ጨርሶ ያልወጡ እዚሁ የራሳቸው የሆነ መስራት በሰለጠኑበት ነገር ሰርተው የቤተሰቦቻቸውም ራሳቸው እያስቻሉ ነው። ሁለት ስራቸው ጨርሰው ደግሞ የተፈቱ በየሄዱበት ቦታ በገጠርም ሆነ በከተማ በወረዳ በዚህ በሰለጠኑት የሙያ ዘርፍ ጥሩ ግባትና ራሳቸውን ችለው ቤተሰቦቻቸውን እየመሩ ነው ያሉት። አጎራባች ወረዳዎችና ከተማ አስተዳደሮች ለማረሚያ ተቋሙ ልዩ ልዩ ድጋፎች እንደሚያደርጉ የተናገሩት ኃላፊው፣ ለዚህም ምስጋናቸውን አቅርበዋል። ማረሚያ ተቋሙ ሰብአዊ አያያዙም የተሻለ እንደሆነ ኃላፊው አመላክተዋል። ታራሚው በዚህ ልክ አሁን እንደሌላ ቦታ አይደለም እኛ ጋ ያለው ቤተሰባዊ እርምት ነው የምናረመው። ታራሚ ቅድም አይተ እንደሆነ እያንዳንዱ ታራሚ የእኔ ነው ያገባኛል ብለው እያንዳንዱ ነገር ክፉ ነው ይጠላል፣ በጎውን ደግሞ ይፈልጋል ማለት ነው። ስለዚህ ከዚህ አንጻር እኛ አካባቢ ያለ ማረሚያ ጥሩ ነው። ታራሚዎቹም አባሎቹም በዛ ልክ ዲሲፕሊን የሆነ አባል ነው ያለውና የራሳችን ማረሚያ ስለሆነ ብቻ ማሞስከን ይከብዳልና ማየት ማመን ነው መቶ ማየት ስለሚቻል ማለት ነው እና በነጻነት ነው እያንዳንዱ ነገር እንቅስቃሴ የሚያደርገው የቸገረው ነገር እስከ ቢሮ እስከ ኃላፊው ድረስ ሄዶ ማወያ ችግሩ መፍታት የደረሰበትን በደል ካለ በግልጽ በነጻነት መጥቶ ችግሩ እንዲፈታ ለት እየተደረገ ነው ያለው። የቡታጅራ ማረሚያ ተቋም የአካባቢውን ህብረተሰብ ተጠቃሚ የሚያደርጉ በጎ ተግባራትን እንደሚያከናውን የተናገሩት ኃላፊው ደም ልገሳን ጨምሮ በዝቅተኛ የኢኮኖሚ ደረጃ ውስጥ የሚገኙ የህብረተሰብ ክፍሎችን የመደገፍ ተግባራትም እያከናወኑ ይገኛል። በበጎ ፍቃድ ላይ ያው ከዚህ በፊት ብዙ ስራ ሰርተናል። በቅርብ ጊዜ ውስጥ አንድ የአንድ የደካማ ቤት ምንም የሌለው ሁሉም ነገር አሟልተን ማለት ነው ቆርቆሮ፣ ምስማር እንጨት የጉልበት ሄደን ቦታው ድረስ ታራሚ ይዘን አባል ሄደን ሰርተን አስረክበናል። በቅርብ ጊዜ ሁለት ደግሞ ድልድይ ነበር። እሱም ድልድይ ህብረተሰቡ ተጨንቆ፣ መምህራን ሁሉ በሌላ ቦታ የሄዱ ነበርና እሱም ቢሮ ድረስ መጥተው ማመልከቻ አስገቡ። ሄደን ታራሚ ይዘን ከብዙ ቦታ እንጨት ቆርጠን፣ ምስማር ገዝተን፣ ያ ድልድይ አሰርተን ለህብረተሰብ ከሰጣን በኋላ ህብረተሰቡ ቆሞን ያመረቀን።